እችን እስቲ ቆርጣችሁ ላኩላችሁ ዮናታን አክሊሉ አላዳነኝም አላዳነኝም ያዳነኝ ከድንግል ማርያም የተወለደ በጴንጤ ነው በጲላጦስ ዘመን መከራን የተቀበለ ውድና የተከበራችሁ የ16 ሚዲያ ተከታታዮች እንዴት አላችሁልኝ በያላችሁበት ሰላማችሁ ብዛ ያልኩኝ ዛሬ በአዲስና በወቅታዊ ጉዳዮች ተመልሼ መጣሁ ወደ እናንተ ዛሬ ቀደም ብለን ለምናየው ቪዲዮ የአቤል አቡነ ዮናታን አክሊሉን እየወቀሰ ይገኛል። ያዳነኝ ኢየሱስ ክርስቶስ ነው በጴንጤናዊው በጲላጦስ ዘመን የተሰቀለ መከራን የተቀበለ እሱ ነው እያለ ይገኛል። በኦርቶዶክሳዊ የሃይማኖት ጸሎት የተባለውን ቀን በቀን ኦርቶዶክሳውያን ጠዋትና ማታ እንዲሁም ደግሞ የበረቱት ኦርቶዶክሳውያን በቀን ሰባት ጊዜ የሚጸሉትን ጸሎት እየደገመልን መጥተዋል ማለት ነው ወንድማችን አቤል አቡነ፣ እንዲሁም ደግሞ ወደ ቤተክርስቲያን ሊመጣ በጣም እያቆበቀበ የሚገኙ ወንድማችን ነው። የባካችሁ በእምነት የምትሰሩት ወንድሞቻችን ወንድሞቻችን ወንድሞቻችንና አባቶቻችን ይህን ልጅ ያስተምራችሁ ወደ ቅዱስ ቤተክርስቲያን እንድትመሩ በልዑል እግዚአብሔር ስም እያሳሰብኩኝ፣ በሁለተኛ መረጃችን የሚሆነው ባለፉት ቀናት በጥቅምት 11 ተጀምሮ እንዲሁም ደግሞ እስከ ጥቅምት 17 የቆየው የቅዱስ ሲኖዶስ ምልዓተ ጉባኤ በትላንትና ሁለት 17 በ2018 በትላንት ሁለት ተጠናቋል፣ ማለት ነው። ልዩ ልዩ ውሳኔዎች ተወስኑ አሉ። ከዚህ በፊት ቪዲዮውን ሰርቼላችሁ ነበር። በዚህ ገብታችሁ ማየት ትችላላችሁ። እንዲሁም ደግሞ እንደዚህ አይነት ጠቃሚ ጠቃሚ ቪዲዮዎች ነው ጉዳዮችም በጥቂት ደቃ ብዙ መረጃዎችን ወደ እናንተ ሰልም እናምጣላችሁ ቻሉ በማድረግ ቤተሰብ ይሉ ሀሳብ አሰኝታችሁን ወደ ዛሬ ቪዲዮችን እንሄዳለ ዮናታን አክሊሉ አላዳነኝም አላዳነኝ። ያዳነኝ ከድንግል ማርያም የተወለደ በጴንጤናዊ ነው። በጲላጦስ ዘመን መከራን የተቀበለ ጎኑን በጦር የተወጋልኝ እጆቹን በመስቀል ላይ የተቸነከረልኝ ስለ ኃጢአቴ፣ ስለ ነውሬ እርቃኑን የኔን ገበና የኔን ነውር ለመሸፈንና እደይን ለመክፈል የተሰቀለልኝ ኢየሱስ ክርስቶስ ነው እንጂ በመላጣው የሚያፍር ጸጉር ከኋላ አምጥቶ የሚያስተክል ዱርዬ አይደለም። እኔን ያዳነኝ እኔን ያዳነኝ የእግዚአብሔር ልጅ ክርስቶስ ኢየሱስ ነው። እኔ ዱርዬ አላዳነኝ፣ ዱርዬ አላዳነኝም። ራሰ በራ በመሆኑ የሚያፍር ዱርዬ አላዳነኝም። ማንነቱን ያልተቀበለ ሰው አላዳነኝም። እኔ እኔን የእግዚአብሔር ልጅ ኢየሱስ ነው ያዳነኝ። ይህንን ስሰማ ኮመንት ላይ የምትንፈራገጥ ሰው ይደብር። ኢየሱስ ብቻውን አድኑኛል ማለቴ ይቀርካል? አንተ ፕሮቴስታንት አይደለህም። መጀመሪያ እኔ እኔ ያዳነኝ የእግዚአብሔር ልጅ ክርስቶስ ኢየሱስ ነው ያዳነኝ። ያዳነኝ እኔን ማንነቱ የሚያሳፍረው ሰው አላዳነኝም። ማንነቱ የሚያሳፍረው ተፈጥሮ ከፊቱ ያሰሸችውን ጸጉሩ ከኋላ ነቅሎ አምጥቶ የሚያስጠግን በራሱ ተፈጥሮ የሚያፍር ተፈጥሮ በሰጠችው ስጦታ የሚሸማቀቅ ሰው አላዳነኝም። ራሱን አላዳንም ከመሸማቀቅ ራሰ በራህ ሆኖ በራሰ በራህነት በኮንፊደንስ መሄድ የሚያሳፍረው ሰውዬ እኔን አያደነኝ ሊያደነኝ አይችልም። ወዳጅ ጨራሽ እንዳትጠብቅ ለዮናታን ክብር ይሰጣል ከእግዚአብሔር አካፍለዋል ብለህ የምትጠብቅ ሰውዬ በፍጹም በልቻ ቻው ብራዘር፣ እስካሁን አለ እንዲ ምን ታደረጋለን? የትኛውም መድረክ ላይ እዩ ጩፋ ገንዘብ ሲሰጥ እዩ ጩፋ ገንዘብ ሰጠ አይደለም እምለው መለሰ ነው ምለው፣ ምከረከሪኝ ሰው አለ መለሰ ነው ምለው። እዩ ጩፋ፣ ዮናታን አክሊሉ፣ ታምራት ታረቀኝ የፈለጋቸቸውን ጥሩ ሚሊዮን ብር ቢሰጡ ሁለት ሚሊዮን ብር ቢሰጡ ሰጡ አይደለም እምለው መለሱ ነው ለው የህዝብ ገንዘብ ስለሆነ የህዝብ ገንዘብ ስለሆነ ሞጭላፋ ያንተ ምን አለ? ያንተ ምን አለ? ወንጌል አደል እንዴ? በወንጌል ስም አደል እንደ አካውንትክ የሞላው ያልተፈወሱትን ሰዎች ተፈወሱ ብላ አደል እንዴ? በውሸት ታምራ በውሸት ትንቢት አደል እንዴ? ገንዘብ አካውንትክ የሞላው ቴሌቪዥን የከፈትከው ምን አለ ያንተ ብስት? የሌቦች ቁንጮ እኮ ነው። ከመቶ አርባ ሺህ በላይ በጎፈንድሚ በፔፓል እና በዜል ደግሞ ከዚያ ያልተናነሰ ከ250 ሺህ በላይ የሚሆን ገንዘብ ሰብስቦ ሲያበቃ የሞባይል አዋጡልኝ? የሚል ኮ ደፋር ሰው ኮ ነው እንዴ! የሞባይል አይተርፍም እንዴ? አንተ የትኛው ሀገር ላይ ነው የምንኖረው? ይሄን ነው ምነግር እኔ እኔ ኮ ምፈራ ሰው ኮ አይደለሁም። ዮናታን አክሊሉ ነገ ከነጎዳ ቸርቹን ሽጦት ይጠፋል። የአዋሳውን ቸርች ለደላላ እያሳየው ነበር። ቀስ ብሎ ምእመኑን በትኖ ለቸርቹን መንገድ ላይ ጠሏችሁ በትኗችሁ እንደሚሄድ አውቃለሁ። እውነቱ ይኸው መተህ ጠይቀኝ። ቅናት ምናምን በሉ፣ እኔ ምን አገባኝ። መንገድ ላይ ስትወድቅ ትለምናል። ልቅ ሮቦት ቤተ ክርስቲያን እንደተባለው ቤተ ክርስቲያን ማለት ነው። ሮቦት የሚባል ቤተ ክርስቲያን ነበረ ነበረ ልበል፣ አሁን የለም። ምእመንም የላቸውም። እና ይቺ ሮቦት የምትባል ቤተ ክርስቲያን ባለፈው ሰሞን አቤል ደመላሽ ክብረ አብ እና ሌሎችም ሶሻል ሚዲያ ላይ ያሉ ፕሮቴስታንት ሰዎች ብለው 24 ሰዓት 10 ሚሊዮን ብር እዳ አለባት ከባንክ ብለው ህዝቡን ሿሿ ሰርተውታል። 10 ሚሊዮን ብር በፓስተር ፀሐይና በፓስተር ፀሐይና በልጆቿ በፓስተር ሳሚና በሌሎቹ ልጆቿ ዘረፋ ተካሂዷል በቸርች ስም ቤተ ክርስቲያን እየተዘረፈች ነው እያልኩ ነው። በቸርች ስም በወንጌል ስም ሰዎች እየሸቀጡ ነው ማለት። ሚዲያ ላይ ደግሞ እንደዚህ አይነት ሸቀጣ ሸቀጥ የሚሸቀጡ ዋና ሸቃጮች መካከል አንዱ ቀለም ወርቃ የተንፍሱ ይባላል። አይገባቸውም እኮ ነው እውነቱንም፣ ነገር ቀለም ወርቃ የተንፍሱ በመታወቂያ ስሙ ቀለም ወርቃ የተንፍሱ ጎፈንድሚ ሰብስቦ ሲያበቃ ጌታ ኢየሱስ ፈወሰኝ አለ። እኔ ድሮ አውቃለሁ። ሰዎች ሲፈወሱ ቤተ ክርስቲያን ውስጥ ከኤችአይቪ ኤድስ ሰዎች ሲድኑ አውቃለሁ። ምን ያደርጋሉ? ፖዘቲቭንም ኔጌቲቭም የተባሉትን የሐኪም ቤት ማስረጃ ያመጣሉ። ለምንድን ነው የሚያመጡት? ለእግዚአብሔር ክብር እኮ ነው የሚያመጡት። ያመጡና፣ ይኸው እዚህ ጋር ፖዘቲቭ ነበርኩ፣ ይኸው አሁን ኔጌቲቭ ሆኛለሁ። ነበረብኝ፣ አሁን ነፃ ወጥቻለሁ። ይሄው ለእግዚአብሔር ክብር ተብሎ እግዚአብሔር ይከበራል፣ ይጨበጨባል። አሁን እኮ ምንም የተጠየቀው ነገር የለም። ለሰው ሕሊና ለወንጌል እንቅፋት ስለሆንክ ሌባ እየተባልክ ማንም ሰው ወንጌል እየሰማክ ስላልሆነ አሁን እኔ እኔ ስኬት አይመስለኝም። ለምሳሌ ተደራሲዎችክ ማን ናቸው? አሁን እኔ እንትን ውስጥ ብትገቡ የኔ ተመልካቾች ውስጥ ብትገቡ ከሁለት መቶ በላይ ቸርች ያላቸው ሰዎች ናቸው። ቁጭ ብለው የሚሰሙኝ ከዮናታን ጭምር ዮናታን አክሊሉ ጭምር ቁጭ ብለው ይሰሙኛል። ከሁለት መቶ ምናምን በላይ ነብይነን የሚሉ ሐዋርያነን የሚሉ በየመንደሩ አዳራሽ የከፈቱ ሰዎች ነው የሚሰሙኝ። በጣም ተሳክቶልኛል አይታል። ምክንያቱም መልእክቶቼ ለአመፀኞቹ ስለሆነ ከዛ ደግሞ የእነሱ ደጋፊዎች ነው የሚሰሙኝ። ተደራሲዎቼ ትክክለኛ ናቸው። ተደራሲዎቼ ትክክለኛ ናቸው። የእኔ አድማጮች ተደራሴዎቼ ልክ ናቸው። ሐሰተኛ ነቢያት፣ ሐሰተኛ ሐዋርያት እነሱን ነው የምቃወመው። መጥተው የሚሰሙኝ እነሱ ናቸው። የነሱ ደጋፊዎች ናቸው የሚሰሙኝ። እነሱን ነፃ ለማውጣት ነው ትግል የማደርገው። እኔ አይደለሁም ነፃ ወጪ፣ እግዚአብሔር ነው ነፃ የሚያወጣ። አይመለከተኝም። ኤርሚያስ አንድ ሺ ጴንጤ ሰብስቦ ገድል ይቃወማል። ለማን ነው ገድል የምትቃወመው? እኔ አሁን ቻሌንጅ የማደርገው አንድ ሺ ጴንጤ ተሰብስቦ ገድለ እከሌ ልክ አይደለም ብሎ ቢስማማ ከዛ የወንጌል አርበኛ፣ የወንጌል አርበኛ የሚል ኮመንት እንደዚህ ቢወጣ ወንጌልክ እኮ አልደረሰም። መልእክትክ እኮ አልደረሰም። ልንገርክ ተደራሲ ኦርቶዶክስ ከሆነ ተደራሲዎች ኦርቶዶክሶች ከሆኑ ሊሰሙክ የሚገባው ጋስተ ላይ ቁጭ ብለው አሊያም ደግሞ አንድ ሺህ ሆኖ ቁጭ ብለው ሊሰሙ የሚገቡት ኦርቶዶክሳውያን መሆን አለባቸው። ምክንያቱም መልእክት ለኦርቶዶክስ ነው፣ መቼም ለጴንጤ አይደለም ያንተ መልእክት ለጴንጤ አይደለም፣ ለወንጌላውያን አይደለም ያንተ መልእክት። ለሉተራውያን አይደለም ያንተ መልእክት። ኦልሬዲ ሉተራውያን አትቀበልም፣ ካልቪንን አትቀበልም፣ አባቶችን አትቀበልም። ስለዚህ ያንተ መልእክት ለወንጌላውያን አይደለም። መልእክትክ ለምኖች ነው፣ ለኦርቶዶክሳውያን ነው። ኦርቶዶክሳውያን እንዲሰሙክ ደግሞ ኦርቶዶክሳውያንን ማክበር ግዴታክ ነው። መልእክትክ ተደራሽ እንዲሆን ልታከብራቸው ይገባል፣ ልታከብራቸው ይገባል ሰባኪዎቻቸውን በመሳደብ እሱም ብቻ አይደለም ልክ አለመሆንህን የነገሩክን አንዳንድ ወንጌላውያኖችን ስም ጠርቶ በማዋረድ ወከባ በመፍጠር። አንዳንድ ቅጥረኛ ሴቶች አሉ። አሁን ደግሞ የመጡ አይናቸው ጎላ ጎላ ያለ አፋቸው ሰፊ የሆኑ ሴቶች አሉ። ተሳዳቢዎች፣ ወንጌልን ሰራን በሚል ሰውን ማስተረፉ። አሁን እኮ አታችሁ ኮኑ አንድ ቦክሰር አገኛችሁ፣ እሷንም ቦክሰር ለጠፋችኋት። አንድ ቦክሰር አግኝታችኋል። እስካሁን እሷን አደባ- አሁን እኮ አታችሁ እኮ ነው ቦክሰር እኮ ያለጠፋችሁት እንጂ፣ ነውረኞች ናችሁ። የሰው ገበና፣ የሰው ጓዳ፣ የሰው ትዳር፣ የሰው ውስጥ ለማጋለጥ አቶ እኮ ነው ያ ማን ነው ያ አዝማሪው? እኔ ዘማሪ አለልም በፍጹም ሰዎች ከፈለጉ ይናደዱ አይመለከተኝም። ያ አንድ አዝማሪ አለ አሁን ትቶ አርፎ ገዝተ ለ24 ሰዓት መሰጣት አጣ መረጃ አጣ ምን አጣ ፈለፈለ ፈለፈለ አለ አለ ሞከረ ሞከረ ታገለ ታገለ ስም ለጠፈ ስም ለጠፈ ስም ለጠፈ አወራ። 24 ሰዓት ሙሉ ቁጭ ብሎ እንደ ሴት እያለ ነጠላ እየቋጫ ሁሉ አወራ። በጣም አወራ አወራ። የለም ምንም የለም። አቤል አቡነ የሚባል ሰውዬ ምናልባት ሊያርፍ ይችላል እንጂ ይቀጥላል። የማንም ወሬ የማንም ንግግር የሚያስቆሙ አይደለም። ምክንያቱም ጓደይም በጽድቅ ነው የምመራው። የሚመስል ነገር አመጣ፣ የሚመስል ነገር አመጣ እና አልቻለም። አሁን ምን አደረገ? ልክ ቋንጣ ገመድ ላይ እንደሚሰቀል የኤርሚያስ ገዝተ ላይ ይሰቀላል። አሁን እንደ ቋንጣ ተሰጥቶ ደግሞ ያው ልብሱም ያደረጋትም ልብስ ቋንጣ ነው የምትመስለው፣ እንደ ቋንጣ 24 ሰዓት አያወራም እኮ አለው ለማለት እየተነፈስኩ ነው ለማለት፣ እኔ ለምን ይመስላል እየገባው ገዝተ ላይ ማለት ሰጠው። አፕሩቭ አላደርግም ለማንም እንዳለውና እንደሌለው እዚህ ማህተብ እንዲመታልኝ አልፈልግም። የመጣው ጊዜ የፈለግኩትን እናገራለሁ፣ የተሰማኝ እናገራለሁ፣ እንደ እግዚአብሔር ቃል እናገራለሁ። አለቅ አለው በህይወት ለማለት አራት ሰዓት የአመፀኞች ስብስብ አሁን ማነው ኤፍሬም ባለ ጊዜ በጊዜ ሸብለላል ባለፈው ዮሐድ የሚባል ኦርቶዶክሳዊ ልጅ ፎቶ ካላወጣን ምናም ያሉ ጊዜ ሸብለላል። ይሻልሃል ይሻልሃል፣ ብራዘር በዘማሪነትህ ባልቀበልህም ባሸባለልህ ግን እቀበልሃል። በቃ በዘማሪነት መብቴ ነው። በዘማሪነት አለመቀበል አንተ አቡና ወንጌል ሰባኪ ነው ቢባል፣ አሁን ብዙ ሰው አረ ይህንን ወንጌል እሱ ሐሜተኛ ነው ምናም ይሉኛል። መብታቸው ነው ይበሉ። አይመለከተኝ። እኔ ወንጌል ሰባኪ ነው እንድትሉኝ ማተብ እንድትመቱልኝ አልፈልግም። አልጠየኳችሁም። እስቲ እኔን እንደ ወንጌላዊ የምትቀበሉኝ ምናምን አላልኩ። ማናችሁ አትቀበሉኝ ተቀበሉኝም ብዬ ለምኛቸው አላቅም። አለቀ። እኔ እንደ ዘማሪ ባልቀበልህም፣ ነገር ግን ባሸባለልህ በቃ ተመችተኛል። እንደዚህ ነው። በቃ የአቋም ሰው ስትሆን ልክ እንደ ኤፍሬም እዚህ ጉዳይ ላይ ወይ ወራጅ አለ ወራጅ አለ ብለ ትታጠፍና ትሄዳለ። ባለፈው ቁም ስንድን ሙልጭ አድርጎ ነው የሰደበኝ ኤፍሬም። እንደምታውቁት መልስ አልሰጠሁትም ሙልክ አድርጉ፣ እጥብ አድርጉ ያልሰደ እኔንማ አፉን ያልከፈተብኝ እኮ። ላለፉት ቀናት ሲካሄድ የነበረው የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ቅዱስ ሲኖዶስ ምልአተ ጉባኤ የተለያዩ ውሳኔዎችን በማሳለፍ ተጠናቀቀ። ከጥቅምት 11 እስከ ጥቅምት 17 ቀን 2018 ዓ ም ድረስ በተለያዩ ጉዳዮች ላይ ሲካሄድ የነበረው የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ቅዱስ ሲኖዶስ ምልአተ ጉባኤ የተለያዩ ውሳኔዎችን በማሳለፍ ተጠናቋል። በውሳኔውም በትግራይ አህጉረ ስብከት የሚገኘው ሕዝበ ክርስቲያን ሕዝባችንና ወገናችን ስለሆነ አብያተ ክርስቲያናቱና ገዳማቱም የቤተ ክርስቲያናችን መንፈሳዊ ሀብቶች በመሆናቸው አህጉረ ስብከቱም የተደራጁ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ በመሆኑ የቅድስ ቤተ ክርስቲያን ሕግና ቀኖና ተጠብቆ የቅዱስ ሲኖዶስ ልዕልና ተከብሮ የመዋቅር ግንኙነቱን ወደ ቀደመ ቦታው እንዲመለስ ሲል ቅዱስ ሲኖዶሱ በክልሉ ለሚገኙት አባቶች ካህናትና ምእመናን ጥሪውን አስተላልፏል። በተመሳሳይ ቅዱስ ሲኖዶስ አባት እንዲመደብላቸው ጥያቄ ባቀረቡ አህጉረ ስብከት ዙሪያ የውሳኔ ሀሳብ የተላለፈ ሲሆን በእነዚህ ቦታዎች እንዲመሩም አምስት አባቶች ሹመት እንደተሰጣቸው ለማወቅ ተችሏል። ገድለ መጥምቀ መለኮት ቅዱስ ዮሐንስ በሚል ያላግባብ በአንድ ግለሰብ ተዘጋጅቶ እየተሰራጨ ያለው መጽሐፍ በሊቃ የሊቃውንት ጉባኤ ተመርምሮ ያለበት ግድፈትና የስህተት ትምህርት በመሆኑ ቤተክርስቲያኗንም የማይወክል በመሆኑ እንዲወገድ መደረጉን እንዲሁም የአስተምህሮ ስህተትን በማካተት አሳትመው ያሰራጩ ግለሰብ በቋሚ ሲኖዶስ ተጠርተው እንዲጠየቁ ውሳኔ መሰጠቱም ተገልጿል። በምዕራብና በመካከለኛው ካናዳ የሚገኙ ሁለቱ የአህጉረ ስብከት ካሁን በፊት በ2017 ዓ ም በተሰጠው ውሳኔ መሰረት ያለ ጣልቃ ገብነት በየራሳቸው እንዲተዳደሩና የኤድመንተን አካባቢው ሀገረ ስብከት የመካከለኛው ካናዳ ኤድመንተንና አካባቢው ሀገረ ስብከት በሚል ስያሜ እንዲስተካከል ምልአተ ጉባኤ ወስኗል። በስተ መጨረሻ በሰሜን ሸዋ ሀገረ ስብከት በምንጃር ሸንኮራ ወረዳ በአረርቲ ደብረገነት ቅድስት ማርያም ቤተክርስቲያን በዓል ለማክበር ሄደው የህንፃው እርብራብ በመደርመስ አካላዊ ጉዳት እየደረሰባቸውን ወገኖች ለማሳከምና የተጎጂ ቤተሰቦችን ለመርዳት የገንዘብ ድጋፍ እንዲደረግ ቅዱስ ሲኖዶስ መወሰኑን ከቤተ ክርስቲያኗ ያገኘ ነው መረጃ ያመለክታል። የዛሬ ቪዲዮ ይሄን መስል ነበርና፣ በቪዲዮ እንድትጠቀማችሁና አዳዲስ መረጃዎች እናገኛችሁ። ሰላም አንጠራጠር፣ ላይክ በማድረግ ጨርሱልኝ። እንደዚህ አይነት ጠቃሚ ጠቃሚ ቪዲዮዎችን አውጥታ ጉዳዮችን በጥቂት ደቃ ብዙ መረጃዎችን ወደ እናንተ እናመጣላችሁ። ቻናሉን ሰብስክራይብ በማድረግ ቤተሰብ ይኑ፣ ሀሳብ እስኬታችሁን ኮሜንት ላስቀምጡልን። አቤል አቡናን አባቶቻችንና፣ እንዲሁም ደግሞ በአቅበተ እምነት የሚሰሩት ወንድሞቻችን እናኬ፣ እንዲሁም ደግሞ እነፈለገ ብዙ ወንድሞቻችን አስተምራችሁ ገስት ላይ ጠርታችሁ እንድታስተምሩ በሉል እግዚአብሔር እያሳሰብኳችሁ በሌላ ቪዲዮ እስከምንገናኝ ቆዩልን።